ሰበር ዜና። ግንቦት ሃያ 2017 ዓ.ም ጤና ይስጥልኝ አድማሽ ተመልካቾች እንደምን አረፈዳችሁ። ይህ ሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው በቅድሚያ አርዕስተ ዜናዎቹን በማስቀደም እጀምራለሁ። ጀነራል ተፈራማሞ በጥፋት ኃይሎችና ፋኖን በሚሉ የፋኖ ግብር በሌላቸው ባንዳዎችና በአገዛዙ ቅጥረኛ ሰራዊት ከበባ ውስጥ መግባቱ ተሰምቷል። በሸዋ አሁን በዚህ ሰዓት የፋኖ ኃይሎች ከአገዛዙ ቅጥረኛ ጋር ጉሩምቦ ለጉሩምቦም ተናንቀዋል ተገኝተዋል። በአርበኛ ዘመነ ካሴና በዋርካው ምሬ ወዳጆም ቀጥተኛ ትዕዛዝ የጀኔራል ተፈራ ማሞን መሆን ከበባ ለመስበር ከጎጃምና ወሎ የተወጣጣ ሰራዊትም ወደ ሸዋ ሌሊቱን መላኩም ተሰምተዋል። ዝርዝር ዜናውን ይዘናል፣ እናስደምጣችኋለን። በሌላ በኩል በሌሎች ግንባሮችም ውጊያው ተጠናክሮ ቀጥለዋል። በጎጃም የአገዛዙ ጦር ሌሊቱን በተለያዩ ግንባሮች ከአማራ ፋኖ ብሔራዊ ኃይል ያልታሰበም መብረቃዊ ጥቃት ዘንቦበታል። በርካታም የአ ለአገዛዙ ኃይል ሲደመሰስ በርካቶችም ቁስለኛ ሆነዋል። በጎንደርም እንዲሁ በዘመቻ ቋራ ቃል ኪዳን የአገዛዙ ጦር ቁም ስቅሉን እያየ ነው። የጎንደር ፋናዎች ከየትኛውም ጊዜ በላይ ጥቃታቸውን በአገዛዙ ጦር ላይ አበርትተውታል። የአገዛዙ ካምፕ ድርምስምሱ ሲወጣም የአገዛዙ የጦር መሪዎችም ተሸኝተዋል። በጎንደር በርካታ ከተሞችም ከአገዛዙ ኃይልም ነፃ ወጥተዋል። በጥቅሉ ከጦር ግንባሮች የተገኙ ዘገባዎችን እናስደምል እንገምጣቸዋለን። በሌላ በኩል የኤርትራ መንግስት ተቃዋሚ የሆኑት ብርጌድ ናሐምዶን በአብይ አህመድ እገዛም በኢትዮጵያ ወታደራዊ ስልጠና መጀመራቸው ተሰምቷል። በሌላ በኩል ደግሞ አገዛዙ በአፋርና አማራ ክልል ቤተ እምነቶች ላይ ድሮን በመጣል ኤርትራ ጣለችው በሚል ፕሮፓጋንዳ ለመስራት መዘጋጀቱን፣ ህዝቡንም ከጎኑ ማሰለፊያና እንደ መቀስቀሻ ሊጠቀሙ ማሰቡ ተሰምቷል። ዝርዝሩን ይዘናል። ወዲህ ደግሞ የዶክተሮች አድማና አመፅ 16ኛ ቀኑ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 በብልጽግና መንግስት ምክንያት የዶክተሮች ትግል ከራበን ወደ አትግደሉን መሸጋገሩ ተሰማ። ሐኪሞች መብታቸውን በተደጋጋሚ ቢጠይቁም ከአገዛዙ ያገኙት ምላሽ ግን እንቢተኝነትና እስርና ወከባም ነበረም። ይሁን እንጂ ሐኪሞች በአንድነት በመቆም መብታቸውን ካልተከበረ እምቢኝ በማለት የሥራ ማቆም አድማ ከጀመሩ ዛሬ 16ኛ ቀኑን ይዟል። በሐኪሞች አንድነት የተደናገጠው አገዛዞን እጅ በመስጠት ለድርድር ጥያቄም አቅርበዋል። ይሁን እንጂ አገዛዞ ውስጥ ውስጡንም ሌሎች ጉዳዮችንም እየከወነ ነው። ይህ የምትመለከቱት ዶክተር በናድሪት ከተማ ተገድሎም ተገኝተዋል። ዶክተሮችም አትግደሉን መች መኖር ጀመረን እናም ትገሉናላችሁ ሲሉ ድምፃቸውንም እያሰሙ ነው። ዶክተር ተሾመሸቱ የአጥንት ስፔሻሊስት ሲሆን በአዳማም ተገድሎ መገኘቱ ተነግሯል። ነፍሱን በአጸደግነት እያኖርልን እያለን የኢትዮጵያው የገዢ ስርዓት ግን በህዝቡ ላይ ምን ያክል እንደሚሄድ እያሳየበት ተግባር መሆኑን ልንገልጽ እንወዳለን። ይህ በእንዲህ እንዳለም የጎንደር ዩኒቨርሲቲ የጤና ባለሙያዎችን መንግስት ስብሰባ መጥራቱም ተነግሯል። በተመሳሳይም ነገ በመላው አዲስ አበባ ከተወጣጡም ጤና ባለሙያዎች ጋር ከንቲባም አዳነች አቤም ለመወያየት ስብሰባ ጠርታለች። የዶክተሮች ምላሽ እስካሁን ባይታወቅም አገዛዙ ግን አሁንም የዶክተሮችን ድምፅ ለማፈን ረጅም ርቀት እንደሚሄድ ይጠበቃል። ይህ በእንዲህ እንዳለም ከዚህ ጋር በተያዘም የሐኪሞችን ትግል በተመለከተም አቶ ልደቱ አያሌው ይህንን ተናግረዋል። ዘቡን በቤተመንግስት ግንባታ፣ በመሳሪያ ግዢ፣ በተለያዩ አላስፈላጊ የድሮን ትርኢት በማሳየት ሜዳ ላይ እያፈሰሰ ያለ መንግስት ነው። ለህብረተሰብ ጤና ሌሊት ከቀን ለሚሰሩ ሰራተኞች ደመወዝ መጨመር አልችልም ሊል አይችልም። በጣም ኤክስትራቫጋንት የሆነ ትልቅ አውዳሚ የሆነ ስራ እንደሚሰራ እናውቃለን። ስለዚህ በዘላቂነት የደሞዝ ጭማሬው ችግሩን የማይፈታው ቢሆንም ቢያንስ ቢያንስ አሁን የተፈጠረውን ችግር ለመፍታት የሚያስችል ጊዜያዊ እርምጃ መወሰድ አለበት። ያ ጊዜያዊ እርምጃ በቂ የሆነ የደሞዝ ጭማሪ መካሄድ አለበት። ይህ በእንዲህ እንዳለ የኤርትራው የተቃዋሚ እንቅስቃሴ ብርጌድ ነሐምዶን ከሰሞኑ በኢትዮጵያ ውስጥ ለሚገኙ አባላቶቹ ወታደራዊ ስልጠና መስጠት መጀመሩ ተሰምቷል። እንቅስቃሴውን የሚመሩት ግለሰቦች በአዲስ አበባ ጽፈት ቤት መክፈታቸውን ከሳምንታት በፊት መዘገባችንም ይታወሳል። በአብይ አህመድ መንግስት እንደሚደገፉ የሚነገርለት ይህ ቡድን ከሳምንታት በፊት በአዲስ አበባ የከፈተውን ቢሮም ለወታደራዊ ማዕከላዊ ጽፈት ቤትነት የመጠቀም እቅድም እንዳለው ባለፉት ሳምንት ቢቢሲ አማርኛ መዘገቡን አሳውቀናችሁ ነበር። ብርጌድ ነሐምዶን በቅርቡ በኢትዮጵያ በሁለት ቦታዎች ወታደራዊ ስልጠና መጀመሩን ዞበል ፖስት ለጉዳዩ ቅርበት ካላቸው ወገኖች ሰምታለች። ቡድኑ ወታደራዊ ስልጠና የጀመረበት አንደኛው ቦታ በአፋር ክልል የሚገኘው ልዩ ስሙ መጋሌ የተባለ ስፍራ ሲሆን፣ ሌላኛው ወታደራዊ ማሰልጠኛ ቦታ ግን ምስጢራዊ እንደሆነም ተነግሯል። ይህ በእንዲህ እንዳለም አገዛዞ ከኤርትራው ጦርነት በፊት ቅድመ ሴራ ሰባት እንስሳ ላይ መሆኑ ተሰምቷል። አገዛዙ የትግራይ የአማራና የአፋር ቤተ እምነቶች ላይ እንዲሁም ትምህርት ቤቶች እንዲሁም በገበያ ላይ ድሮን በመጣልና ኤርትራ እንደጣላቸው ፕሮፓጋንዳ በመስራት ሕዝቡን ከጎኑ ለማሰለፍ እየመከረ መሆኑን ደርሰንበታል። አንድ ነገር ማስታወስ ያለብን ራሱ ጭሮም ራሱ በለኮሰው ጦርነት ከኤርትራም የተወረወረ ይሆን ከአብይ ሕዝብ ላይ የሚደርስ አንዳች ጉዳት የመጀመሪያው ተጠያቂ ራሱ አብይ አህመድ ነው ሲሉም መረጃውን ያጋሩን ግለሰብ ይነግረውናል ። ስለዚህ ከዚህ በፊት በተደጋጋሚ ጦርነት ላይ የደቀቀ ህዝብ ሌላ ጦርነት ጭሮ መልሶ ማድቀቅ የፈልገው አካል ራሱን አድቅቆ በመጣል ዳግም ጦርነትን እንዳያስበው መስበር ያስፈልጋል፣ ሲሎም የመረጃ ምንጮም አክለው ተናግረዋል። አሁን በቀጥታ ወደ ጦር ግንባር መረጃዎች ያልፋለሁ። ባለፈው ሳምንት የጀመረው ተከታታይ ውጊያ ከደቡብ ሜጫ ገርጨጭ፣ መሐለገነት ከተማና ከዳጌ ከተማ በሁለት አቅጣጫ ተክሌ ተራራ ሳንግ ቀበሌ የሚገኘውን ሁሉም የዓለም አየው ከቤን ሻለቃ ፋኖች ደመሰሳለሁ ብሎ የተንቀሳቀሰው የአብይ ቅጥረኛ ሙትና ቁስለኛ ሆኖ መመለሱ ተሰማ። እንዲሁም ባለፈው ቅዳሜም አየር ወለድ ኮማንዶ የሚላቸውን የስርዓቱ ቅጥረኞችን መነሻቸውን ከመራዊ በማድረግ በሁለት አቅጣጫ ማለትም በገርጨጭ ባህልገነት፣ እንዲሁም በዳዴም አድርጋው ላዴና ለመጨረሻ ጊዜ የዓለም አየው ከቤን ሻለቃ ደመሰሳለሁ ብሎ ቢያቅድም አልተሳካለችም። በዚህ ውጊያ ከብልጽግና በኩል ለአስር 10 ሰራዊት ሲደመሰስ 14 ቁስለኛ ሲሆኑ በብሬንና ስናይፐር በማጀብ በሁለት ጋሪ ወደ ገርጭጭ መሃለገነት ከተማ ሲያመላልሱ ውለዋል። የፋኖን ምትመቋቋም ያቃተው የብልጽግና ሰራዊት በዘን ርሃን አጉጋ ቀበሌም በግዴታ ሚሊሻና አድማ ብተና ሁናችሁ እኛን ታግዛላችሁ በማለት የአካባቢውን ነዋሪ ሰብስበው አስረዋቸዋልም ነው የተባለው። ይህ በእንዲህ እንዳለም በዛሬው ዕለት ማለትም በግንቦት ሀያ መነሻውን ከ እንጀባራ ከተማ ያደረገም ራሱን የሀገር መከላከያ የአድማ ብተና የሚሊሻ እንዲሁም የሰላም አስከባሪ እያለ የሚጠራው ኃይል የረጅምና የአጭር ርቀት ተወንጫፊ መሳሪያዎችን በማሰለፍ የቀኛ ዝማች ስሜን ደስታን እንጅባራ ብርጌድ ስር የምትገኘውን የሮብ ገበያ ሻለቃን ለማፈን ቢገባም አናብስቶቹ የቀኛ ዝማች ስሜን ደስታም እንጅባራ ብርጌድ ፋኖች ቀደም ብለው ደፈጣ በመያዝ በረድፍ ተሰልፎ እየመጣ የነበረውን ኃይል ሶስቱ አብሪ የፋኖ ኃይሎች የብልጽግና ኃይሎች ላይ በብሬን ጥይት ጥቃት በማድረስ የብልጽግና ኃይሉ ወደ መጣበት ማዘዣ ጣቢያው እንዲመለስ አድርገውታል። ዙ 23 ፒቲአር ሞርታርና ታንክ ታጥቆ ሻለቃዋን ለመክበብ የገባው የብልጽግና ኃይል በደረሰበት መብረቃዊ ጥቃት ምቱን መቋቋም ባለመቻሉ ምክንያት ምላሽ መስጠት ሳይችል አስከሬኑን ሳያነሳ ሊመለስ ችሏል። በአህዛዊ ውጤቱም ሶስት የብልጽግና ኃይሎች ሲሞቱም፣ ቁጥራቸው በውል ያልታወቁ ኃይሎች ደግሞ ቁስለኛ ሆነዋል። በፋኖ ኃይሎች በኩል ምንም አይነት የደረሰ ጉዳት ባይኖርም ከተማ በመሆን በእውር ድንብር ያስወነጨፈው ሞርታር በገበሬ ቤት ላይ በማረፉ ምክንያት ሶስት ግለሰቦች ቁስለኛ መሆናቸውን ተነግሯል። በሌላ የአውደ ውጊያ መረጃችን ጎጃ ማጎምድር ሶስተኛ ክፍለ ጦር ቀኝ አዝማች ስሜን ደስታም እንጅባራ ብርጌድ ምርክት ላይ ታላቅ ጀብዱ ፈጽመዋል። የጎጃ ማጎምድር ክፍለ ጦር ጥምር ጦር ከምሽቱም 11 ሰዓት እስከ አንድ ሰዓት ድረስ በፈጀ ውጊያም የብልጽግናን ኃይል ድባቅ የመታ ሲሆን ምስሮቹ በብልጽግና ኃይል ላይ ከፍተ ኪሳራም ኪሳራም አድርሰውበታል። በዚህ መሰረት ብዛት ያለው የብልጽግና ኃይል ሞትና ቁስለኛ የተደረገ ሲሆን የብልጽግናን ኃይል ሽፋን ለመስጠት ከኮክበር የመጣውን የብልጽግናን ተጨማሪ ጦር ምስሮቹን በደፈጣም መተውታል። ሁለተኛ ጃዊ መተከል አራተኛ ክፍለ ጦር ገሞራው ብርጌድ የንጋ ሻለቃ በሰሩት የደፈጣም ኦፕሬሽን በብልጽግና ኃይል ላይ ከፍተኛ ኪሳራም ማድረስ ችለዋል። የብልጽግና ኃይል ሬሽን በመጫን ከቦታ ቦታ ሲንቀሳቀስ ከጃዊ መሰቢት ካምፕ ሲወጣ ነበልባሎቹም የኩንብበር ሻምበል የፋኖን የውጊያ ጥበብ በመጠቀም መሰቢት ተራራ ላይ በርካታም የብልጽግናን ኃይል ረፍርፈውታል። በሌላ የውጊያ ዜና በትላንትና ሁለት የነጋ ሻለቃም ነበልባሏም የጃሂማላ ቴዎድሮስ ሻምበል የብልጽግናን ኃይል እረፍት በመንሳት ሲለበልቡት ውለዋል። በዚህም በርካታ የብልጽግና ኃይል ሙትና ቁስለኛ ሲሆን፣ በርካቶችም እጃቸውን ለፋኖ ሰጥተዋል። በሌላ በኩል ቀኝ ጌታ ወፍቴ ንጉሥ ስድስተኛ ክፍለ ጦር በትላንትናው ዕለት በማቻከል በላይ ዘለቀ ብርጌድ የሚገኙ ተወርዋሪ የፋኑ አባላት በብልጽግና ኃይል ላይ ከሰፈረበት አማኑኤል ከተማ ዘልቀው በመግባት የብልጽግናን ኃይል አይቀጡ ቅጣት ቀጥተው አራት አድማ በተናማ አባላት እስከ ወዲያኛው ሸኝተው በድል ተመልሰዋል። በዚህ ቀጠና ደብረ ኤልያስ ከተማ ውስጥ ታላቅ የሆነ መምህራን አመፅም ተደርጓል። አመፁም በአጥንቱ በደሙም ከውድ ኢትዮጵያውያን ጋር ኢትዮጵያን የመሰረተና ሉዓላዊነቷን አስጠብቆ የኖረውን ታላቁ የአማራ ሕዝብ ለሚጨፈጭፍና በጅምላ ለሚቀብር የትለራዊም አገዛዝ አገልጋይ አንሆንም። ከህዝባችን የሚበልጥብን ነገር የለም። የህዝባችን ሞትና መከራም እስካላቆመናም እንደ ህዝብ የመኖር ህልውናችን እስካልተረጋገጠ ድረስ በህዝብ ደም አንቀልድም በማለት በመላው ሀገሪቱም እየተካሄደ እንዳለው የሐኪሞች አመፅ መምህራን ዝምታቸውን በመስበር የመምህራን ተቃውሞ ፋናወጊ በመሆን ተቃውሟቸውን ገልጸዋል። ብዙ መምህራን ከተማዋን ለቀው ወጥተዋል ለመዋል እየወጡ ይገኛሉ። ነገር ግን ከከተማዋ ሲወጡ ኬላ ላይ የተያዙ መምህራን በአገዛዙም አሽከር ባንዳዎችና በህዝብ ጠሉ የአገዛዙ ሰራዊት በግፍ እየተደበደቡም ወደ እስር ቤት መግባታቸውም ተነግሯል። በየቤታቸው የነበሩ መምህራንም እንደ አውሬ እየተነዱም በግፍ እየተደበደቡም እየታሰሩም ይገኛሉ። በሌላ በኩል ተፈራ ዳምጤ ክፍለ ጦር ሁለተኛ ክፍለጦር መብረቁ ተፈራ ብርጌድ ድልን ተጎናስፏል። እንደሚታወቀው የአብይ አህመድ ሰራዊት ከሞጣ ከተማ ወደ ባህር ዳር በሚወስደው አስፓልት መንገድ ኃይሉንም ሆነ ሬሽን ማቀበል የማይታሰብ ከሆነበት ዓመታትን አስቆጥሯል። ይሁን እንጂ ከሞጣ ከተማ ወደ ድጓና ወይን ውሃም ሬሽን አቀብላለሁ በሚል የተንቀሳቀሰው የብልጽግና ኃይል አራጢ ላይ ድባቅ በመመታቱም የሬሽን ማመላለሻ መኪናውን አስከሬን እያመላለሰበትም ይገኛል። ለብልጽግና ኃይል ስጋትናም የእግር እሳት የሆኑበት የመብረቁ ተፈራም፣ የሀብታም ሁነኛው እንዲሁም የሻለቃ መንበሩ ፍሬ ሁሌም የብልጽግናን ሰራዊት ታርጌት ያደረገ ጀብዱ በመስራት የሚታወቁ ሲሆኖም እየፈራረሰ የሚገኘውን የመከላከያና አድማ ብተናም አስከሬን እንኳን በቁጦ ለማንሳት ሳይችል እንደ ቅጠል አስፓልት ላይ እየጎተተም ተቀንድሾ ተመልሷል፣ ሲሎም የፋኑ ኃይሎች ገልጸዋል። ብዙ 23ና በሞርታር እየታገዘም ጓዙን ጠቅልሎ ወደ መጣበት ፈርጥጧል። የመብረቁ ተፈራ ብርጌድም የብልጽግናን ኃይል አርብድብዶታል፣ ሲሎም የአይንማኞች ገልጸዋል። ከአይንማኞች በተገኘም መረጃም አስራ ሦስት ሙትና ሻለቃ አመራሩን ጨምሮ ስድስት ቁስለኛ መደረጋቸውንም ተነግሯል። በሌላ በኩል የሀዲስ ዓለማየሁ ሰባተኛ ክፍለ ጦር በባሶሊበን ወረዳ ዞንበሌ ጮሬ ላይም ከፍተኛ ውጊያ ሲያደርግ ውሏል። የብልጽግና ስራዊት ከየለም ጉጅ በመነሳት ፍልቅልቅ ከተማን ለመያዝ ቢሞክርም በፋኖ ሲደቁስ ውሏል። ውጊያውም ከ12 ሰዓት እስከ ሰባት ሰዓት ቆይቷል። በውጊያ የተሳተፉት የአፋ ባህበጎጃ ምጥምር ጦር አብራጃት ብርጌድና የአብራጃት ብርጌድ ተወራሪ ኮማንዶዎች ናቸው። በውጊያውም ሁለት ኦባማ መኪና የጫነ የብልጽግና ኃይል ሞትና ቆስለኛ ሆነዋል። ክፉኛ የተመታው የብልጽግና ኃይል ሰራዊት በመናደዱ የንጹሐን ቤትንም አቃጥሎም ተመልሷል። በሌላ ሰበር ዜናችን ጀነራል ተፈራ ማሞ በጥፋት ኃይሎች ፋኖንን በሚሉ የፋኖ ግብር በሌላቸው ባንዳዎችና በአገዛዙ ቅጥረኛ ሰራዊት ከባ ውስጥ መግባቱ ተሰምቷል። በሸዋ አሁን በዚህ ሰዓት ጀነራል ተፈራ ማሞን እንደ አርበኛ ሰግድ አሳ አሳልፎ ለመስጠት ከቋመጡ ኃይሎች እንዲሁም ከአገዛዙ ሰራዊት ጋር የሸዋ ትክክለኛ ተዋጊ ፋኖች ጉሮምቦ ለጉሮምቦም ተናንቀዋል። ጀነራል ተፈራ ማሞን ለመያዝ አገዛዞም አሁን በዚህ ሰዓት ቦታውን በማልገልጽበት ስፍራ ከከባድ መሳሪያም እስከ አየር ኃይል እየተጠቀመም ይገኛል። የጀግናው የአጼ ምኒልክ ልጆች ይህ አገዛዙ ጦር ከዓላማ ከሌላቸው ኃይሎች ጋር ተቀናጅቶም በከፍተኛ ኃይል ቢከባቸውም አሁንም እጅ አንሰጥም ብለው ከፍተኛ ውጊያ ላይ ናቸው። የጎጃም ፋኖና የወሎ ፋኖ በአርበኛ ዘመነ ካሴና በዋርካው ከምር ወዳጁ ቀጥተኛ ትእዛዝ ወደ ሸዋ ተጨማሪ ኃይል ጀነራሉ ውጊያውን እያደረጉ ባሉበት ስፍራ ከዛሬ ለሊት ጀምሮ እንዲደርስ ተልኳል። የአፋ ባሃ አመራሮች ጀነራሉ ላይ የተቃጣውን ከበባ ለመስበር ከፍተኛ ጥረትም እያደረጉ ነው። ለጊዜው ከዚህ በላይ ማለት አንችልም። ጉዳዩን እየተከታተልን ወደ እናንተ ተጨማሪ መረጃ በፋኖ የበላይ አመራሮች ፈቃድ ይዘን እንደምን ለማቀርብ እየገለጸን ወደ ቀጣይ ዘገባዎች አልፋለሁኝ። በሌላ የጦር ግንባር መረጃችን ወደ ጎንደር ስናል አፋ ባሃ ዘመቻ ቋራ ቃል ኪዳንን አጠናክሮ እንደቀጠለ ነው። ዘረው ባንታባታዎች ቀጠናው አይገድባቸውም። ከደራ እስከ ቋራ፣ ከጎንደር እስከ ጎጃም፣ ከጎንደር እስከ ቤት አማራ በየትኛውም የአማራ መዳረሻ እየተንቀሳቀሶም የብልጽግናን ኃይል እያሳፈሩት ይገኛሉ። ከንጋቱ 11 ሰዓት ከትላንት ጀምሮም የጀመረው ውጊያ አድማ ሱን አስፍቶም ማኅደረ ማርያም ግንደ ጠመም ልጫ ገላውዲዮስ አርብ ገቢያም ወልዴ ተራራና አምባሳሜን ከተማና ዙሪያው ላይ እስከ ቀኑ ስምንት ሰዓት ድረስ ተደርጓል። ሜጀር ጀነራል ውባን ታባተ ተወርዋሪ ክፍለ ጦር አራቱ ብርጌዶች ጉና ክፍለ ጦር እስቴዴንሳ ብርጌድ እንዲሁም የገብረ መስቀል ብርጌድ አካሏ ጣይቱ ሻለቃና የጣና ገላውዲዮስ ክፍለ ጦር ብርጌዶች በጥምረት የአገዛዙን ዙፋን አስጠባቂ ጥምር ጦር በተረባረበ አማራዊ ክንድ አንበርክከውታል። የብልጽግና ጦር መቶባቸው ሳይሆን የአማራ ፋኖ ብሔራዊ ኃይል ወደ ምሽጉ አቅንተው የብልጽግናን ኃይል ምሽግም ድረማምሰውታል። ማህደረ ማርያምን ግንደጠመምን፣ ልጫን፣ ገላውዲዮስን፣ አርብ ገበያን እንዲሁም ወልዴ ተራራ ላይ ምሽጉ የነበረውን የብልጽግናን ኃይል አደብ አይተው መሽጉ የነበረውን የብልጽግናን ኃይል አደብ አይተውት ቀጠናዋን ከወንበር ጠባቂም የአብይ አህመድ ወታደሮች ነጻም አድርገውታል። በዚህ ሰዓት የተጠቀሱት ከተሞችና መዳረሻዎች ከአ ተመልካቾች ወታደሮች ነጻ የተደረጉ ሲሆኑም ጉሃና አምባሳሜን ዙሪያ ግን ከፍተኛ የሆነ ትንቅንቅ አሁን በዚህ ሰዓትም እየተደረገ ነው። ትላንት ለ8 ሰዓት በቀጠለው አውደ ውጊያ ከፋኑ ኃይሎች በኩል አንድ እንቁ የነጻነት ታጋይ ሲሰዋ ከብልጽግና ኃይል በኩል ያለማጋነን ብዙዎች ተደምስሰዋል፣ ቆስለዋል፣ ገደል ገብተዋል፣ ተማርከዋል። መግቢያ መውጫም መንገዳተው ሲቃዦም ተስተውለዋል። በቁስም በአካልም ከፍተኛ የሆነ ቀውስንም አስተናግደዋል። በዚህ አውደ ውጊያ የአገዛዙ ምሽግ የተደመሰሰው በጭበጣ ውጊያ በቦምብ በአርፒጂ ሰባት መሳሪያና ልባቸውን እስካፍንጫቸው ባስታጠቁ የኦባንተ ልጆች አማራ የውጊያ ጥበብ ነው ተብሏል። በመጨረሻ አድማሽ ተመልካቾች የአገዛዞን የጦር ወንጀልና የአገዛዞን አምባገነንነት ተመልክተው ይህ አገዛዝ አይበጀንም ብለው ወደ አማራ ፋኖ ትግል የተቀላቀሉ የመከላከያ ሰራዊት አባላትን የሚሉትን አድምጠን መለስ

እኔ ብቸኛ ነኝ ማለት ነው። ጫነ ይፈጥራሉ። የወገንነት ስራ ነው የሚሰሩ ማለት ነው። በቃ እኔም ወደዚህ የሚመጣው አሪፍ ነው። በቃ እኛም ወንድሞቻችን ጋር ተቀላቅል፣ ምንም ነገር የሚያሳስበን ነገር የለም ማለት ነው። የመጣው ጊዜ ትንሽ ነው

ይገባል ማለት ነው። እዚህ መጥቼ ሳይሆን አለው አሪፍ ነው ነው በቃ ምናምን ነው። እዛ እንደሌለ ነው። ከሁሉ ነገር ከመሳሪያም፣ ከምንም በቃ የተሟላ ነገር ነው ጊዜ እናንተን ይገላል፣ ያሰቃያል፣ ይዘርፋል የሚበሉት የለም አያበሏቸውም እያሉ ነው እኛ ሲነግሩ ነበር ግን እየሰማው እኔ በራሴ እሺ አልፈልግም ብዬ መጣሁ። ከዚያን አየን ማለት ነው። ፋኖ ለኛ ብዙ ነገር ያደረጋል፣ ያበላል፣ ያጠጣል እና እኛ ምንም ጭንቅ የለም ዘና ብለን ነው የምንኖረው። በቃ እነሱ የሚጠቀሙት ነገር የኛም እያደረጉ በስነስርዓት የምንፈልገውን ነገር እያሟሉ። በቃ እንደፈለግነው ሆነ እንድኖር የፈለግነው ነገር ያሟላል ማለት ነው። በሎጂስቲክ ነበር እና ወደዚህ መጣው ማለት ነው። በቃ በራሴ ነው የመጣሁት፣ ራሴ ነው የመጣሁት። በቃ አቀባበል ምናምን በቃ አሪፍ ነው ማለት ነው። ጓደኞቼ እኔ በቃ እዚያ መከላከያ ውስጥ ጭንቅ ነው፣ ምንም ነገር በቃ ምትመራ በሰው ሁሌ ያጨናንቃል። ሁሉም ጥቅም ነው የሚፈልግ፣ ባመራርም አንተን አመራር ጫና ይፈጥራል። በቃ ግን እኔ በአዜው ውስጥ ብዙም የቋንቋ ችግርም ስላለ ጉባቦስ የለም ማለት ነው። እኔ ብቸኛ ነኝ ማለት ነው። ጫና ይፈጥራሉ። ድሮ መከላከያ ሰራዊት ደንበር ጠባቂ፣ አገር ጠባቂ፣ ህዝብ ጠባቂ ነበር። አሁን ላይ ያለው መከላከያ ሰራዊት እንዴት ነው ስለያውት? አሁን በቃ እነሱ በአብዛኛው አንድ ቋንቋ ነው የሚናገሩት ራሳቸው። በቃ የራሳቸውን ጥቅም ነው እኛ ላይ በቃ ጫና ይፈጥራሉ። የሆነ ነገር ምልኩ አሁን እኛንም ምልኩ። በቃ እነሱ የራሳቸውን ለመግባባት አንድ ቋንቋ ነው የሚናገሩት የራሳቸው ቋንቋ ማለት ነው። አድማሽ ተመልካቾች ለዕለቱ ያስጎላችሁ መረጃዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት፣ በኮመንት መስጫ ስር አስፈሩልን። ቪዲዮውን ላይክ ቻናሉን ሰብስክራይብ ማድረግም አትርሱም። በቀጣይ በሌሎች መረጃዎች እስካገኛችሁ ድረስ ቸር ያሰማን።